ሰውላድራውተፊ ያው እንግዲህ እንደምትመለከቱት ተመልካቶቼ፣ ያው እንግዲህ ማለት በዛሬ በጣም ቢዚ ነበር። ደክመናን ደቀናል ና የመጀመሪያ ሰዓት ደግሞ ቪዲዮ ለመቅረጽ አልተመቸንም። እንግዳዎች እንግዶቹ ምናምን በስቶብን ስለነበር አልጠበኩም ነበር የእውነት ወጻብናል ብዬ አበድን። አልጠበኩም ነበር ግን እንዳለ ተመስገን፣ ጓደኞቻችን ሁሉ መጡ። ያው እንግዲህ እኛ ሶስታችንን የሰራነው ብዬ በፊትም ተናግሬያለሁ። የመጀመሪያው ቪዲዮ ላይ ነጁ አልገባችሁ ነበር ያው አይ እኔ ስራ ስለምሰራራ እናንተ ሁለታችሁ ጨርሱ ብላን ነበር ብያችሁ ነግሬያችሁ ነበር። እንግዲህ አሁን የሦስታችን በጀማ ሆነን አሁን ደግሞ ለእናንተ ለውድ ተመልካቾቻችን ቪዲዮውን አስደምረናል ማለት ነው። እና ያው እንግዲህ እስኪ ምን ትላላችሁ እናንተ፣ እስኪ ጣል ጣል አድርጉባት ና። በመጀመሪያ አሰላሙ አሌይኩም ወረሕመቱላሂ ወበረካቱሁ። እንኳን ለአንድ ሺህ አራት መቶ አርባ ስድስት እኛው 46ኛው ይደል አደሃ ባለ ራሳችሁ እላለሁ። እንግዲህ እንደምትመለከቱት በመጀመሪያ እኔ ቪዲዮ ላይ ያልገባው ነበር፣ አንዳንድ ስራዎች እየሰራው ነበር፣ አልተመቸኝም። እና እንግዲህ ኦሼን አባረን እዚህ ጋር እያከበርን አይደል እንዲ፣ ኦሼን አባረን ለሶስት እንግዲህ ይቀጥላል። ቤቱን ለቆልናል። ፈሽ ብለን እግዚአብሔር ይመስገን ንን እያከበረን። አዎ አረድን። ምን አለን? ምን ቀረ? ስላይ ደግሞ በቃ አሁን እንደውም የተረፈውን ነው ቪዲዮ እየሰራንበት እና ግላሽ ሸኝተን ምናምን እና ለምን ለውድ ተመልካቾቻችንስ ለምን ይቅርባቸው? ለምን ይቅርባቸው? የእናንተ ግብዣ ነው፣ የእናንተ ግብዣ ነው። ተጋበዙልን። ያው እንግዲህ ያው ነጁ ጨርሰዋለች። እኔ ምንም የምናገረው ነገር የለምና ምንም እላችሁ አልችልም። የእውነት ያው እናንተ በቃ ከጎናችንም ሆናችሁ ድዋ እያደረጋችሁልን፣ በዚሁ እንደገና ደግሞ ዩቲዩባችን ላይክ፣ ሼር፣ ሰብስክራይብ በማድረግም ከጎናችን ቆሙ እያለን። እንግዲህ እንደገና በተጨማሪም ነጁ አይታስቷል እና በቃ እንግዲህ የእሷንም ዩቲዩብ እሷ ነጁም ከፍታለች እና። እና እሷን የኔ ቤተሰቦች የሆናችሁ ሙሉ በሙሉ በቅርቡ ቪዲዮ መጀመሪያ አይቀርም እና ዩቲዩብ ያው ማለት ሊንኳን አስቀምጥላችኋለሁ። ቀብታችሁ ሰብስክራይብ በማድረግ እሷን ማበረታታት እላችኋለሁ። በዚሁ እና በቃ እንግዲህ ሌላ ምንም እምላችሁ ነገር የለም። ያው እንግዲህ ዛሬ በጀማ ሁንን ነው በጀማ ሁንናል። እውነት በቃ ደስ ይላል። ለየት ያለ ነው። የዘንድሮውስ በጣም ማሻላ ነው። የእውነት ደስ ይላል። አልጠበቅ ነው አልጠበቅ ነው። እኔ ለዛው በወሼ ቤት ሆኜ ወሼን ከዚህ ቤት አስወጥቼ ይድን አከብራለሁ የሚል ሀሳብ አበደ፣ በውስጥ ያልነበረ ግን የእውነት ዛሬ እንትን ብዬ እሱን ሊከፍልሽ ነው አውቆ ነው እና ሊከፍልሽ ነው ያው እውነት ስቲ፣ አንቺስ ምን ትያለሽ? ዝም አልሽ እኮ። እኔማ ምን እላለሁ? ምን ብሎ ነገር የለኝም። እንደ እሱ ብሎኝ ይኸው፣ እንትን ይደክሞኛል። እንግዳም ስለነበረብን ትንሽ ስለደከመኝ ነው። አዎ፣ ቢዚ ሆነን ነበር። አዎ ሰግዶ ከሚያገኙ የሚያርገን፣ አሜን። ብቻ የቀረውናል ላይ ጨምርበት። አሜን። ማሻ አላህ። ትናንትና ደግሞ ጾም ነበረ። አላህ ደግሞ የጾሙትን ይቀበላቸው። አሜን። ያ ማለት ያቺ አንዷ ቀን በጣም እንዴት ነው ከዚህ በፊት የጾም ነው የረመዳን ጾም የምትበልጥ ቀናት እና ጾሙ ከሚያገኙ ና ሰግዶ ከሚያገኙ አላህ ያድርገን፣ ቀጣይ ለአመት ለአመት የሚያደርሰን እኔ ይህን ነው የምለው፣ እናንተ ቀጥሉ። አላስቀረችልንም እኮ አሁን ከሆነ አስቀረችልኛ ብዬ ልጠብቅ ስል እንዲ በአንዴት ሆነ ልባ አይ በቃ ጨርሰሻል፣ እና ደስ ይላል። እና ደግሞ ቡ ምን ቁጭ አንበት እና ለወድ ተመልካቾቻችንም እ እየበላን በዚሁ ትንሽ እንጫወት። እነሱ ግብዣ ነው የእነሱ ግብዣ ነው። እኛም በፊት እንግዶቹ ሲመጡ በደንብ በላን።

ሲደገም ጊዜ ደርሶ ትዝታ ባየው ነው ጥሙ የሚበረታ የነቢ ጎጆ ቀየው ያሳባ ከበሩ ቂሷ ተሮክም ያባባ የፍቅር ሽታ ዛሚ ነፍሰው ዘልቆ ወንጀትን የሚያለው ሰላም ሰላም